እየመጣ ይሆነ። አሁን ያንተ ሞት ነው የሚሆነው። ቀጥቅጦ እኮ ነው የመጣችሁ። ዝናብ ኑሩ አይደበቅ ነበር ሌላ ሰው ነው። በመጨረሻ ሞገስን ለማስገደል ማህሌትና ዝና ሞከራ ቢያደርጉም ነገር ግን ሊሳካላቸው አልቻለም። ሞገስን ግደለው ተብሎ የተላከው ሰውዬ በሞገስ ቁጥጥር ስር ውሏል ማለት ነው። ሞገስ በአሁን ሰዓት ጀግና ወንድ ስለሆነ ደስ ብሎኛ ምክንያቱም የመጣውን ነገር ፊት ለፊት መጋፈጥን ቀጥሏል። ድጋሚ ሉላን አሳልፎ መስጠት የለበትም። እናም እንግዲህ ዝና ሞገስን አስገድሎ ሉላን የግሉ ለማድረግ ሞከራ ያደርግም እየተሳካለት አይደለም። ታዲያ ማህሌት እንግዲህ ከዝና ጋር ለመጋባት ብትሞክርም ዝና ደግሞ ከሉላ ውጭ እኔ ማንንም ሴት አልፈልግም ብሏታል። ማህሌት እንግዲህ የዝና ሀብት ስላ የዝና ሀብት ስላጓጋት ከእሱ ጋራ ለመሆን እየፈለገች ነው። ምናልባትም ማህሌትና ዝና አብረው ቢሆኑ ሞገስና ሉላ በነፃነት የመኖር አቅም ይኖራቸዋል። የዛሬውን ምሳሌ ድራማን እንዴት አያችሁት? ሲቀጥል እንግዲህ ለቤት አዲስ የሆናችሁ ሰብስክራይብ፣ ነባሮች ላይክ አድርጉ። በመቀጠል እንዳየነው ከሆነ ሞገስና የዳጣ ቤተሰቦች በቅርቡ የሚገኙ ይመስላል። ዳጣ ቤተሰቦቿን በተለይ እናቷን አግኝታ ደስተኛ ሆና ብናያት የበለጠ ድራማው ያምራል ማለት ነው። እና ውድ ቤተሰቦች የዛሬው ምሳሌ ድራማን እንዴት አያጭሁት? እንግዲህ ምሳሌ ለሕክምና ወደ ውጭ ሀገር እንዲሄደች አይተናል። እና ምሳሌ ድና ይሆን ወይንስ አልዳነችም፣ እንዴት ይሆን የምትመለሰው የሚለውም አጓጊ ነው። ብቻ ግን ምሳሌ ድራማ በጣም ነው የወደድኩት። በተለይ ደግሞ ሞገስና ዶላ አብረ ሆነው ስላዩዋቸው ደስ ብሎኛል። ሁለት የሚዋደዱ ፍቅረኛሞችን መለያየት በጣም ከባድ ነው። እንግዲህ ሞገስ ሉላን በ ዝና ሉላን በማስፈራራት የግሉ ሊያደርጋ ቢሞክርም ነገር ግን እሷ ለእሱ ቅንጣት ያህል ፍቅር የላትም። ለማንኛውም እናንተስ እንዴት አያችሁት የዛሬውን ድራማ? እንዲሁም ደግሞ ብሩኬ ከተመለሰ በኋላ ከቅድስት ጋር ቢገቡና ማህሌት እንግዲህ ስትንጨረጨር ማየት አልናፈቃችሁም? ቤተሰብ ማህሌት እንግዲህ ከብሩኬ ጋር በመፋታቷ አሁን ላይ በጣም እየቆጫት ይገኛል። እናም አሁን ላይ ግን ሞገስም እንግዲህ ብሩኬንና ቅድስት ቢጋቡ ደስ ይለዋል። ለማንኛውም እናንተስ እንዴት አያችሁት? እውነት በጣም ደስ የሚልና አጓጊ የሆነ ድራማ ነው ምሳሌ ድራማ። ምሳሌ ደግሞ ድና ብትመጣ የበለጠ ደስ ይለናል። ሲቀጥል እንግዲህ ዝናና ማደት። በተለይ ማህሌት ብሩኬ ከመጣ ሞገስ እንደማይሞት እርግጠኛ ነበረች። ምክንያቱም ብሩኬ ጀግና ወንድ ነው። አሁን ላይ አንገቱን የደፋው ልጁን ለማሳከም ሲል ነው በማለት ልታስፈራራ ብትሞክርም፣ ዝና እንግዲህ በሀብቱና በንብረቱ ስለሚኮራ ብቻ እኔ አልፈራም እያለ እየፎከረ ነው። እናም ዳጣ እንግዲህ ቤተሰቦቿን በቅርቡ ታገኛለች። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ።